ጤና ይስጥልን ክቡራን ተመልካችን የተከታዮች እንደምን ሰነበታችሁ? ይህ ፈቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ያተኮሩ ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎችና ለአውቶሞቲቭ ተማሪዎች ግብዓት የሚችል የተለያዩ ፕሮግራሞችን እያቀረቡላችሁ እገኛለሁ። በዛሬው ፕሮግራማችን ያው መጪው ክረምት ከመሆኑ አንፃር የዝናብ መጥረጊያ ወይ ደግሞ የዋይፐር አጠቃቀምን እናያለን። እስከ መጨረሻው ድረስ አብራችን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ሲኖር በኮሜንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም እንዲደርስ ላይክ እና ሼር አድርጉ። እስከመጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችን ቆዩ። በመጀመሪያ ግን የዋይፐር ሜካኒዝም እና ምን አይነት ጥቅሞች እንዳሉት እናያለን ማለት ነው፣ አብራችን ቆዩ። ክቡራን ተመልካቾችና ተከታዮቼ ተከታዮች በመግቢያ እንዳያችሁት የዛሬ ፕሮግራማችን ስለ ዋይፐርና አጠቃቀሙ ነው። አብራችን ቆዩ። ዋይፐር በተሽከርካሪያችን ላይ የሚገኝ የትዕይምት መቆጣጠሪያ መሳሪያ ሲሆን በኤሌክትሪክ ሞተር የሚነዳ ማንቀሳቀሻና ፍሌክሲብል የሆነ የፕላስቲክ ረበር ብሌድ ያለው መሳሪያ ነው ማለት ነው። የዋይፐር ወይም የዝናብ መጥረጊያ ዋነኛው ጥቅም በተሽከርካሪያችን የግንባርና የጀርባ መስታወት ላይ ሊኖር የሚችልን የዝናብ ውሃ ጠብታ፣ በረዶ አዋራ እና ሌሎችን ለእይታ አስቸጋሪ የሆኑ ነገሮችን የሚጠርግልን መሳሪያ ነው ማለት ነው። ስለዚህ ከፊትና ከጀርባ በኩል የሚገኙ መስታወቶች ላይ ያሉ አላስፈላጊ ነገሮች ለእይታ የማይመቹ ነገሮች ወይ ደግሞ የውጭም ትዕይንት በጉልህ ማየት እንዳንችል የሚያደርጉትን ነገሮች ማጽዳት እና ማንሳት ነው ማለት ነው። የራሱ የሆነ ሜካኒዝሞች ይኖሩታል። የዋይፐር ሲስተም ሶስት መሰረታዊ ነገሮች ይኖሩታል። አንደኛው ምንድነው የዝናብ መጥረጊያው ሞተር ነው ወይ ደግሞ ዋይፐር ሞተር የሚባል ይኖራል። ሌላኛው ደግሞ አርም ወይ ክንድ የምንለው ነገር ይኖራል። ሌላኛው ደግሞ የዝናብ መጥረጊያው ፕላስቲክ ወይ ደግሞ ረበር ብሌድ ይኖረዋል ማለት ነው። አሰራሩም የዋይፐር ሞተሩ ኤሌክትሪክ ኃይልን ወደ እንቅስቃሴ ኃይል በመለወጥ የዋይፐር አርሙን ያንቀሳቅሳል ማለት ነው። አርሙ ደግሞ ፍሌክሲብል ብሌዷን ወደ ግራና ወደ ቀኝ በማንቀሳቀስ መስታወቱን ያጸዳልናል ማለት ነው። ስለዚህ እነዚህ ሶስት ክፍሎች የዋይፐር ሲስተም በአግባቡ እንዲሰራ ያደርጋሉ ማለት ነው። አንደኛው ሞተር ነው፣ ሁለተኛው አርም ነው፣ ሶስተኛው ደግሞ ፍሌክስብል ብሌድ ነች ማለት ነው። የዝናብ መጥረጊያ እንግዲህ በተለያዩ አስቸጋሪ የአየር ጸባይ ማለትም ዝናብ፣ አዋራ እና የተለያዩ ነገሮች ያሉበት ቦታና ስናሽከረከር እይታችንን ጥሩ እንዲሆንና ለአደጋ እንዳንጋለጥ የሚያደርግ መሳሪያ ነው ማለት ነው። ስለዚህ ለዚህ ክፍል ከፍተኛ ጥንቃቄ ማድረግ ይኖርብናል ማለት ነው። እንዴት እንጠቀም ብንል የተለያዩ ነገሮችን እንጠቀማለን። ለምሳሌ መጀመሪያ ላይ መፈተሽ ይኖርብናል። የዋይፐር ሲስተሙ ላይ አስፈላጊ የሆኑ ነገሮችን ማየት ያስፈልጋል ማለት ነው። የመጀመሪያው ምንድነው? ኮምፖነንቶቹ በትክክል መኖራቸው ማየት ያስፈልጋል። የዋይፐር ብሌዱ ሁለት ወይም ሶስት ካለው ሶስቱም ላይ ወይ ደግሞ ከኋላም ጭምር ያሉትን ብሌዶቹ በትክክል መኖራቸውን ቼክ ማድረግ ይኖርብናል። አርሙ በትክክል የታሰረና የማያስቸግር መሆኑን ማየት ይኖርብናል። ከዛ በተጨማሪ ደግሞ ወሸር ፍሉድ በትክክል መኖሩን ማየት ያስፈልጋል። ይህንን ከፈተሽን በኋላ ነው ወደ አሰራሩ የምንሄደው ማለት ነው። እስከ መጨረሻው ድረስ ላይክ፣ ሰብስክራይብና ሼር እያደረጋችሁ አብራችን ቆዩ። የአሰራሩ ሜካኒዝም ተሽከርካሪያችን ጋር ሄደን እናያለን ማለት ነው። ክቡራን ተመልካችና ተከታዮች፣ ይህ ሜካኒዝሙን የአሰራሩ ሁኔታ ጥቅሞቹን አይተናል። አሁን ደግሞ ዋይፐሩን ለመጠቀም ምን አይነት ፍተሻዎች መጀመሪያ ላይ ማድረግ እንዳለብን እናያለን ማለት ነው። አብራችን ቆዩ። ዋይፐርን እንግዲህ በአግባቡ ለመጠቀም የመጀመሪያው ምንድን ነው? ችንፍሉድ ማየት ይኖርብናል። እዚች ውስጥ እንግዲህ በቂ ውሃ መኖሩን መጀመሪያ ማየት ይኖርብናል ማለት ነው። ውሃው ልክ እንደዚህ ፉል መሆን መቻል አለበት። ምክንያቱም በዝናብ ጊዜ ስናሽከረከር መስታወታችን ላይ ጭቃ ቢረጭ ለማጽዳት እቺ ውሃ በትክክል መኖር አለባት። እዚህ ላይ ነው የምናየው ማለት ነው። ስለዚህ እዚህ ውስጥ በቂ ውሃ መኖሩን ካረጋገጥን በኋላ ነው ወደ ዋይፐር መጠቀም የምንሄደው ማለት ነው። ስለዚህ መጀመሪያ ይሄንን እንፈትሻለን። በመቀጠል ምን እናደርጋለን? ይሄ ብሌድ በትክክል መኖሩና ልክ እንደዚህ ፍሌክሰብል መሆኑን ማረጋገጥ መቻል ይኖርብናል። ሁለቱንም ማለት ነው። ይሄኛውንም ልክ በእንደዚህ አይነት ሁኔታ እናያለን። ይሄኛውም ልክ እንደምታዩት ልክ በእንደዚህ አይነት ሁኔታ ፍሌክሲብል መሆኑን ማረጋገጥ አለብን። ይሄ ከደረቀ አይጠርግም ማለት ነው። ስለዚህ ይሄንን እንፈትሻለን፣ ጤናማ መሆኑን እናያለን ማለት ነው። በመቀጠል ደግሞ የጀርባ መስታወቱንም ልክ እንደዚህ ፍሌክሲብል መሆኑን ማረጋገጥ መቻል ይኖርብናል ማለት ነው። ስለዚህ በመጀመሪያ ዋይፐርን ከመጠቀማችን በፊት እነዚህ በትክክል እንደሚሰሩ ማረጋገጥ አለብን ማለት ነው፣ ከፊትም ከኋላ በመቀጠል መሪያችን ጋር ያለውን በተን እንዴት መጠቀም እንዳለብን ደግሞ እናያለን። በመቀጠል እንግዲህ የዋይፐር ሌቨራችን ሎኬሽኑን ማየት ነው። አሁን ይሄ መሪ ቢሆን ለምሳሌ በዚህ በግራ እጃችን በኩል የመብራት ስዊቾች አሉ። በቀኝ እጃችን በኩል ደግሞ የዋይፐር ሌቨር ወይ ደግሞ ስዊች ይኖራል ማለት ነው። ስለዚህ ይሄ የዋይፐር ስዊች ነው ማለት ነው። ይሄንን ነው የምናዘው። ይሄንን እያንቀሳቀሰ ነው እንግዲህ የፊቱ ዋይፐር የጀርባውንም ዋይፐር የምንጠቀመው ማለት ነው። ስለዚህ ሎኬሽኑ ምን ጊዜም አብዛኛው ተሽከርካሪዎች ላይ የሚገኘው በቀኝ እጃችን በኩል ነው ማለት ነው። በመሪው አቅጣጫ ደግሞ ስናይ በግራ በኩል ማለት ነው። ለእኛ ግን በቀኝ እጃችን ምን ጊዜም ኦፕሬት የምናደርገው ማለት ነው። ስለዚህ ይሄ የዋይፐር ሌቨሩ ነው። ሌላኛው እንግዲህ ይህንን እንግዲህ አክቲቭ ለማድረግ መጀመሪያ ምን መሆን አለበት? ቁልፋችን ኦን ፖዚሽን ላይ መሆን አለበት፣ ወይ ደግሞ መኪናው መነሳት አለበት ማለት ነው። መኪናው ኦን ሳይሆን ብንጠቀም አይንቀሳቀስም። ስለዚህ መኪናችን ኦን ፖዚሽን ላይ መሆን ይኖርበታል ማለት ነው። ጌጃችን ልክ በእንደዚህ አይነት ሁኔታ ኦን ከሆነ በኋላ ነው ስዊቹን መጠቀም የምንችለው ማለት ነው። አሁን ስዊቹን አጠቃቀሙን እናያለን። ይሄንን እንግዲህ አጠቃቀሙ ስናይ እዚህ ጋር የተለያዩ ምርጫዎች አሉት። እነሱን በአግባቡ መጠቀም ይኖርብናል ማለት ነው። ለምሳሌ እዚህ ጋር ይሄንን ልንጠቀም እንችላለን። ይችን ወደ ላይ አንድ ጊዜ ስናነሳት ምንድንም ያደርግልን? ዋይፐሩ ልክ እንደዚህ እንዲንቀሳቀስ ያደርገዋል። አንድ ጊዜ ማለት ነው። አንድ ለምሳሌ ካፊያ ያለበት ቦታ ስናሽከረክር አንድ ጊዜ ብቻ እንዲንቀሳቀስ ይችን ወደ ላይ ብቻ እናደርጋለን ማለት ነው። እያረፈ ደግሞ እንዲንቀሳቀስ ደግሞ ስንፈልግ ይሄንን አንድ ወደ ታች ስናደርግ ምን ያደርጋል? ዋይፐሩ ዝናብ እያከፋ ቢሆን ለምሳሌ እያረፈ እንዲንቀሳቀስ እንጠቀምበታለን። አንድ ወደ ታች ስናደርግ ልክ አሁን እንደምናየው ማለት ነው። ዝናብ ካፊያ ምናምን ሲኖር ልክ በእንደዚህ አይነት ሁኔታ እንዲንቀሳቀስ ማድረግ እንችላለን። ወደ ታች ደግሞ አንድ ስንጨምርበት ደግሞ በአነስተኛ ፍጥነት ኮንቲኒየስሊ እንዲንቀሳቀስ የምናደርግበት ነው። ይሄ እንደምታየው አሁን የተንቀሳቀሰ ነው ወደ ታች ደግሞ አንድ ስንጨምር ደግሞ ፍጥነቱን ልክ እንደዚህ አይነት ሁኔታ ይጨምራል ማለት ነው። ይሄ እንግዲህ እንደ ዝናቡ ሁኔታ እንደምናሽከረክርበት ሁኔታ ይለያያል። ስለዚህ ይሄን መቀነስ ስንፈልግ ወደ ላይ ስንመለሰው ስፒዱን እንቀንሳለን። አሁንም አንድ ስንጨምርበት ደግሞ እያረፈ እንዲነሳ የምናረግበት ነው። ወደ ላይ ደግሞ ካደረገን አጠፋን ማለት ነው። ነገር ግን በሆነ አጋጣሚ አነስተኛ ዝናብ ወይ ካፊያ ሲኖር ስንጠቀም እቺን ወደ ላይ ብቻ አድርገን መልቀቅ ነው ማለት ነው። ወደ ላይ አድርገን እዛው ደግሞ ብንይዘው ልክ በሎ ስፒድ እንደሚንቀሳቀሰው መንቀሳቀስ ይችላል። ከለቀቅነው ግን ይጠፋል ማለት ነው። ስለዚህ የፊቱን በእንደዚህ አይነት ሁኔታ እንጠቀሟለን። ውሃ ደግሞ መርጨት ብንፈልግ እቺ ሌቨር ወደ ላይ እናረጋታለን። አሁን እንደምታዩት ወደ ላይ ስናደረግ ውሃ ይረጭልናል፣ ያጸዳልናል ዋይፐሩ ማለት ነው። ልክ እንደዚህ ስናደረገው ወደ ላይ ይረጭልናል፣ ስንለቀው ደግሞ ይጠፋል ማለት ነው። እየተንቀሳቀሰን ቢሆን ልክ እንደዚህ እንዲረጭ አድርገን መልቀቅ እንችላለን ማለት ነው። እየተንቀሳቀሰ እያለን ማለት ነው። ልክ እንደዚህ እየተንቀሳቀሰም እያለ መርጨት እንችላለን። ነገር ግን እንደዚህ የሚንቀሳቀስ ከሆነ ኦልሬዲ ዝናብ እየዘነበ ስለሆነ የግድ መርጨት አይጠበቅብንም ማለት ነው። ይሄ ግን እንዲረጭልን መጀመሪያ ቅድም እንዳየነው የዋይፐር ሞተሯ እንደሚሰራና ቋት ውስጥ በቂ ውሃ መኖሩን ማየት ያስፈልጋል ማለት ነው። ስለዚህ የዋይፐር አጠቃቀማችን ይሄ ነው ማለት ነው። ወደ ላይ ስናደርግ አንድ እየተንቀሳቀሰ እንዲቆም ማድረግ አንድ ስንጨምርበት ደግሞ እያረፈ እንዲነሳ፣ ወደ ታች ደግሞ ስንጨምርበት በአነስተኛ ፍጥነት እንዲንቀሳቀስ፣ የመጨረሻውን ደግሞ ስናደርገው ስፒዱን እንዲጨምር የምናደርግበት ነው ማለት ነው። ስለዚህ ዋይፐራችን በእንደዚህ አይነት ሁኔታ እንጠቀማለን። የኋላውን ደግሞ ስናይ በዚችኛዋ ፖዚሽን እናዟለን። ይህንን ስናንቀሳቀስ የኋላ በኩል ዋይፐር ልክ በእንደዚህ አይነት ሁኔታ ይንቀሳቀሳል ማለት ነው። እንደምታዩት እየተንቀሳቀሰ ነው። እዚህ ጋር ግን ልክ ስናጠፋት ዋይፐሩ ይጠፋል ማለት ነው። ስለዚህ ልክ በእንደዚህ አይነት ሁኔታ እንጠቀመዋለን። ከዛ በተጨማሪ እንግዲህ መሪ መልቀቅ የለብንም። ዋይፐር ስንጠቀም እንደዚህ አድርገን መጠቀም የለብንም። እጃችን እዚህ ጋር እንዳለ ወደ ላይ ብንፈልግ አንድ ማጥፋት ብንፈልግ ልክ እንደዚህ እንለቃለን። እያረፈ እንዲንቀሳቀስ ስንፈልግ እንዲህ እናደርጋለን። በአነስተኛ ፍጥነት እንዲንቀሳቀስ ይፈልግ እንዲህ እናደርጋለን። በከፍተኛ ፍጥነት ደግሞ እንዲንቀሳቀስ ስንፈልግ ልክ እጃችን በእንደዚህ አይነት ሁኔታ እንጠቀማለን ማለት ነው እንጂ እጃችንን አንስተን ልክ በእንደዚህ አይነት ሁኔታ መጠቀም የለብንም ማለት። ስለዚህ እንደዚህ እንጠቀም። መብራትን ቢሆን እንደዚህ ነው። የግራ ፍሬቻ፣ የቀኝ ፍሬቻ መብራቶችን መጠቀም ብንፈልግ እጃችን ከመሪ ላይ መልቀቅ የለበትም እጃችን ልክ እንደዚህ እንደያዘ ነው ማለት ነገር ግን እንደዚህ ምንቀየር ከሆነ መሪያችን ፍሪ ይሆናል፣ ለአደጋ ሊያጋልጠን ይችላል። ስለዚህ እጃችን ሳንለቅ ጭን በእንደዚህ አይነት ሁኔታ ኦፕሬት ማድረግ እንችላለን ማለት ነው። ክብሯን ተመልካችን ተከታዮች፣ በዛሬው ፕሮግራማችን ስለ ዋይፐር አክሰሰሪዎች፣ ሜካኒዝም እንዲሁም አጠቃቀም የተነጋገርንበት ትምህርታዊ ስልጠና ይህንን ይመስላል ማለት ነው። በተለይ በክረምት ወቅት በረዷማ አካባቢዎች ላይ፣ በጣም አዋር ያለበት አካባቢዎች ላይ ስናሽከረከር የዋይፐር ሲስተም በትክክል መስራት ይኖርበታል ማለት ነው። ሌቨሩን በትክክል ማንቀሳቀስ መቻል አለበት። ሞተሩ በትክክል መስራት አለበት። አርሙም ብሌዱም እንዲሁም የውሃ ቋቷሪ ወይ ደግሞ የወሸር ፍሉዱን በትክክል መኖርና ውሃ መያዝ መቻል ይኖርበታል ማለት ነው። ስለዚህ ይህንን መፈተሽና መንቀሳቀስ ይኖርብናል ማለት ነው። ይሄንን ካላደረገን ግን ዝናብ ሲዘንብ እንቆማለን ማለት ነው። ምክንያቱም በትክክል አያጸዳልንም። አዋር ያለበት ቦታ የሚረጫጭ ጭቃ፣ ቆሻሻ ነገሮች ያሉበት ቦታ ደግሞ ልክ እንደዚህ ውሃ መርጨትና ማጽዳት ካልቻልን ግዴታ መቆም ይኖርብናል ማለት ነው። ስለዚህ ይሄ እንዳይሆን የተሽከርካሪያችን የዋይፐር ሲስተም ማጽዳትና ማየት ያስፈልጋል። የጎደሉ ነገሮች ደግሞ ካሉ ማስጠገን ያስፈልጋል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሐሳብ፣ አስተያየት፣ ጥያቄ ሲኖር በኮሜንት ሴክሽን ላይ አስቀምጡልኝ። የስልጠና ለሁሉም ደርስ ላይክ እና ሼር አድርጉ። በቀጣይ በሌላ ትምህርታዊ ስልጠና እስከምንገናኝ ድረስ ሰላም ቆዩ።